በአዲስ ቪዲዮ መጥቻለሁ ማለት ነው። ይህንን ቪዲዮ ፕሊዝ በላይክ ጀምሩ ማለት ነው። እናም በድጋሚ ኪራና ፂ አብረው ተኝተዋል ማለት ነው። እናም ከፄ ጋር ኪራ በማደሩ በጣም ደስ ብሎታል። ደስታውን እንዲሁም ለናሆም አካፍሏል ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ማለት ነው። እንዲሁም አዳዲስ መረጃዎችን አዳዲስ ቪዲዮዎችን ይዤ በመመጣበት ሰዓት እናንተ ጋር እንዲደርስ የደውል ምልክቷን በቅንነት አብሮልኝ ማለት ነው። ስለምታበረታቱኝ እጅግ አድርጌ ከልቤ አመሰግናለሁ። እናም እንዳልኳችሁ ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው እና የጽናትና የኪራ ፍቅር በጣም የሌለ ጨምሯል። በጣም ደስ ብሎናል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ብዙዎቻችሁ ያው የእነሱን ደስታ ስትፈልጉ ነበር። አሁን ላይ በቃ የሌለ ፍቅራቸው ጦፏል። እኔም ደስ ብሎኛል። በድጋሜ እንኳን ደስ ያላቸው። እናም ሲቀጥል ደግሞ የኔ ውድ ሰኒዬ እውነት የኔ መካሪ አሳዘነችኝ፣ ዛሬ ማለት ነው። እናም ፂ ምንድን ያለችው እስከ መቼ ነው አንቺ ቆመሽ ልትቀሪ ነው? እንደ እድሜ ኮ ሻማ ነው። ለምንድን ነው በህይወትሽ እኮ አንድ አጋር ያስፈልግሻል። ለምንድን ነው እንደዚህ የምትሆኝው እስከ መች ነው? ብትላትም ነገር ግን ሰኒ ራሷ ምክንያት አላት ማለት ነው። እናም በህቷ ምክንያት ነው እሷ ወደ ኋላ እያለች ያለችው እናም ምሩዬና እንዳልኳችሁ መሩዬና ጽናት አሁን ላይ ለሰኒ እሷም ግዴታ ፍቅረኛ መያዝ አለባት የህይወት አጋር መኖር አለበት ብለው ሁለቱ እየተመካከሩ ነው። እሷንም እየመከሯት ነው። ነገር ግን ቁም ነገር ሲያወሩ ሁላ ስለ ፍቅረኛ፣ ስለ ትዳር ሲያነሱ አትወድም። ብቻ የራሷ ምክንያት እንዳላት ተናግራለች፣ ግልጽ አድርጓለች እና በቃ በፍጹም እንደውም ስለ እንደዚህ አይነት ነገር ሲያነሱ ሲያወሩም ቢሆን ለምን እንደሆነ በፍጹም አያስደስታትም ማለት ነው። ብቻ ያው ዞሮ ዞሮ እንደሚሳካላት ለእሷም ተስፋ አድርጋለሁ። አሁን ላይ ደግሞ ስለ እሷ ህይወት እየተመካከሩ ነው ማለት ነው እና እና እንዳልኳችሁ የሰንየን ህይወት ለማስተካከል እሷም እንደነሱ እንደዚህ ቅልጥ ያለ ፍቅር እንድትጀምር ፏ እንድትል ፈታ እንድትል እየመከሯት ነው። ለዛ ነው እኔ መልካም ጓደኛና ጥሩ ሰው ይስጣችሁ ከጎናችሁ የምላችሁ ማለት ነው። ምክንያቱም እሷን ሲከፋት ጽናት ሄዳ እያበረታታቻት አይዞሽ እያለቻት የህይወት አጋር ያስፈልግሻል እስከ መቼ ነው እንደዚህ የምትወኘው እያለቻት ተመክራታለች። እና እኔም አልታደልኩም ትልና ራሷን ትወቅሳለች። እስከ መቼ ነው እኔ ትራስ እያቀፍኩ የምተኛ እያለች ራሷን ትወቅሳለች። ሰኒ ማለት ነው። አሁን ላይ እሷ ብቻ ነው የቀረች፣ ሌላው በቃ የሌለ በጣም ደስ ነው የሚለው ናኦሜ ከምሩ ጋር ጽናትና ኪራ እናም ደግሞ ሀና ሀናም ከባለቤቷ ጋር ሀና አሁን ላይ ባለቤቱ ውጭ ሀገር ነው ያለው አሁን ላይ እሷ ለብቻ ነው ያለችው ቢያንስ ከሳምንት በኋላ እኔም እዛው ይሄዳለሁኝ በዛ ቢባል ለአንድ ሳምንት ብቀመጥ ነው ብላ ለጽናት ነግራት አለች ማለት ነው እናም ሁሉም በቃ የሌለ ስምት ያለ ፍቅር ጀምረዋል በጣም በጥሩ ሁኔታ እየተካሄደን ያለው ነገር ግን በዛ መካከል ውስጥ ሰኒ በጣም በቃ ከፍቷታል። እስከ መች ነው እንደዚህ መሆነው? እስከ መች ነው ብቻዬን እንደዚህ የምሰቃየው? ትላለች ትወቅሳለች። እናም ደግሞ ምሩ ለምንድን ነው ቆይ እንደዚህ የምትሆኝው? ለምንድን ነው ያለው ነገር የማትናገሪው? ለምንድን ነው ግልጽ የማታደርጊልን ስትላት፣ እኔ እንደውም ወንዶችን ሳይ ፊቴን በጣም ነው የማበላሸው፣ በቃ ፊቴን ሲያዩ ነው የሚርቁኝ ስትል ለምን አለቻት። በእህቴ ምክንያት አለቻት። እህትሽ ምንሆና? ስትላት በቃ ይበቃናል፣ ይበቃናል ጨዋታው እዚህ ጋር ይቁም አለችና ጫወታቸውን አስቆመች። ነገር ግን ምሩና ጽናት አሁን ላይ የሚመካከሩት እሷም እንደነሱ ደስተኛና ፈታ ያለ ህይወት እንድትኖር ከጭንቋ ነፃ እንድትሆን ነው የሚመክሯት። የምር ጽናትም ምሩም እንዲሁም ሰኒም ሶስቱም ምርጥ መካሪዎችና ምርጥ ጓደኞች ናቸው ማለት ነው። ለምን ሰኒ እንድትጎዳ አይፈልጉም። ምክንያቱም በጣም በስት ጓደኛቸው ናቸው። እዚህ ጋር አሁን ጽናትና ኪራ ከዚህ በፊት በተጣሉበት ሰዓት ሰኒ ምን ያህል ምን ያህል ለጽናት እንደቆመች ሁላችንም እናውቃለን። በጣም ስታበረታታት፣ ስታለቅስ ደግሞ አይዞች ስትላት፣ እንዲሁም ደግሞ አንድ ሰሞን ቀለበት ሊያደርግላት እንዲሁም ደግሞ ፍቅሩን እንዲገልጽላት ኪራ ሲጠይቃት ደንግጣ ከቤት የጠፋች ሰዓትም የተቀበለቻት ሰኒ ነበረች። ስትመክራት ነበረ የህይወት አጋርሽ እኮ ነው፣ ለምንድን ነው የምትደብቂ፣ ለምንድን ነው የምታመልጪው፣ እስከ መቼ ነው ስትላት ነበረ። የሚገርማችሁ ነገር በጣም አሪፍና ምርጥ መካሪ ናት ሰኒ ማለት ነው። እናም ስለዚህ ለዚች መካሪ ያስፈልጋታል ብለው የህይወት አጋርማ ግዴታ ነው፣ እስከ መቼ ነው ብቻሽን የምትሰቃዩ በሚለው ምሩዬና ጽናቴ ለሷም እያዘጋጁ ነው ማለት ነው። ብቻ ዞሮ ዞሮ ለሰኒ እንደሚሳካላት ተስፋ አረጋለሁ። ምክንያቱም አንዳንዴ ብቸኝነት በጣም ነው የሚጎዳ። እውነት ለመናገር የሆነ ነገር ለመናገርም ሚስጥራችሁን ለማካፈልም የሆነ የህይወት ሀጋር ከሌላችሁ በጣም ይከብዳል። ምክንያቱም ጓደኞቻችሁ እንደዚህ የህይወት አጋር ኖራቸው ፍቅራቸውንም ችግራቸውንም በቃ ብዙ ነገር እያካፈሉ ፈታ ያሉ በሚኖሩበት ሰዓት ግን እናንተ ብቻችሁን ስትታገሉ ስትታገሉ አንድ ቀን ከአቅማችሁ በላይ ነው የሚሆነው። እውነት ለመናገር ማለት ነው። እናም አሁን እኮ አንቺ እኮ ትንሽ ልጅ አይደለሽም ትልቅ ሰው ሆነሻል፣ አለቻት ምሩ ራሱ ምክንያቱም አንዳንዴ ብቸኝነት በጣም ይጎዳል። እውነት ለመናገር በጣም ነው የሚጎዳው። እናም ከብቸኝነት ህይወት እሷ እንድትወጣ አሁን ላይ በጣም ጥረት እያደረጉ ነው ጽናትና ምሩዬ ማለት ነው። የምሩዬ አማች መታለች፣ እንዲሁም ደግሞ የኔ ወርቅ እያለቻት በቃ ምን ልበላችሁ። እናም ሰኒ ወይኔ ታድለሽ አንቺማ ተመርቀሻል ስትላት፣ ምሩዬ አሁን ኮድለኛ ነኝ ልክና በቃ እንደናሁሜ በያት በ በጣም በቃ ተጫዋች ናት። በሳቅ እኮ በሳቅ ብቻ ጥርሴ ደከማለች ማለት ነው። ምሩዬን የውድ ነገር እና አማቿ በጣም ወዳታለች። የሚገርማችሁ ነገር ወገቤን አስሬ እንደ ሸባሪጌ ነው አንቺን እምድረሽ እስክትላል ድረስ እና ምሩዬን በጣም ደስ ብሏት ተስማምቷት በቃ እኔም ለማዬ ለቤተሰቦቼ መናገር አለብኝ ብላለች። የእነ ምሩ ነገር እና የእነ ናሆም ነገር አልቋል። የእነሱ በቃ የቀረው ሰርግ ብቻ ነው። ሁሉ ነገር ጨርሰዋል። የጽናት እና የኪራ ደግሞ ያው እንዳየኑ በጣም በቃ የሌለ ምን ልበላችሁ ዛሬ እኔ አለ እውነት ኪራ ማለት ነው ዛሬ እኔ ከጽናት ጋር በመተኛቴ በጣም እድለኛ ነኝ፣ እንደ እሷ አይነት ሰው በማግኘቴ በጣም በህይወቴ እድለኛ ነኝ። እኔ እንደ ዛሬ ደስ ብሎኝ አያውቅም ብሎ ለናሆሜ ስልክ ደውሎለት የሚገርማችሁ ነገር እስከ ካፌ ድረስ ሄዱ ሲነግረው እንዴ፣ ጽናት እኮ ታፈቅረሃለች፣ ጽናት እኮ ትወድሃለች፣ ጽናት እኮ በጣም መልካም ሴት ናት፣ ጥሩ ሴት ናት። ሲል ማለት ነው። አረ ናሆም ያትንገረኝ። እኔ እኮ በደንብ ነው የማውቃት። በጣም ለእኔ ጥሩ፣ ብዙ ብዙ ብዙ መስዋዕት ለእኔ ከፍለኛለች። እኔ እኮ በእሷ ነው ሰው የሆንኩት። እኔ እኮ በእሷ ነኝ መጠጥ ያቆምኩት። በቃ በፊታም ሽቼ ገባ ነበር አለ፣ እሰክር ነበር አለ። ጽናት ህይወቴ ላይ ከገባች በኋላ ሁሉ ነገር እርግፍ አድርጌ ትቼ የተቀየርኩት በጽናት ነው። በጣም በጣም ለእኔ በቃ ከምነግር በላይ። እኔ ለእሷ ምንም አላደረግኩላትም፣ ነገር ግን ከምነግር በላይ ለእኔ ጥሩ ናት። እና በህይወቴ ደስተኛ እንዲሆን ያላደረገችልኝ ነገር የለም ብሎ ደስታውን ለናሆሜ ሲያካፍል ናሆሜን በጣም ደስ አለው ማለት ነው። የእናንተ ደስታ የኛ ደስታ ነው፣ ሁሌም ደስተኛ ሆኑልን ሲል ማለት ነው። እንደ አጋጣሚ ደግሞ እንደ አጋጣሚ ያው ሰኒዬ ጋ ሄደች ማለት ነው። ሰኒ ጋ ስትሄድ በጣም ከፍቷት እያለቀሰች ነበረ። ሰኒንም አባብላት፣ አይዞች ብላት ጽናቴ ተመልሳ መጣች ማለት ነው። እናም ተመልሳ መጣ። ምሳ ምናምን እየሰራች ኪራ መጣ። ኪራ ሲመጣ ምን ሆነች ነው፣ እንዲህ ጽናት ምን ሆነች ነው ለምድ ያዘንሽው ሲላት፣ እንዲህ ሰኒዬ እኮ ከፍቷታል ምናምን አለች። ግን ሚስትሩን አልተናገረችም ማለት ነው። ያው ሰኒ ለምን እንደከፋት ብዙም አላብራራችም። ከዛ እና ምን ሆኗን ለምን ደግሞ አትነግሪኝ? በቃ አላቅም ስታለቅስ አይቻት አዘንኩኝ ስታሳዝን ምናምን አለችው። ከዛን አይ ዛሬ ማ አብረን ነው ምሳ ምን ሰራው አሉ። ከዛ አብረው ፒችር ላይ ነበሩ ከዛ በኋላ ይዟት ሄደ። አብረው ተኙ፣ ተጫወቱ፣ ፈታ አሉ። በህይወቴ እኔ እንደ ዛሬ ተደስቻል፣ አቅም እያለ በቃ ሲያዋራት፣ አብረው ሲስቁ፣ እኔም እኮ ህልም ይመስለኛል ትላለች ጽናት። እሱም እኔ ህልም ይመስለኛል የምር፣ አንዳንዴ ህልም ይመስለኛል። እነሱ የሚሉት በጣም ይጣላል፣ እውነት ለመናገር ማለት ነው። ብዙ ነገር ይፈጠራል በመካከላቸው። በቃ ተወኝ፣ በቃ ተይኝ፣ በቃ አይንሽ ማየት አልፈልግም፣ ከቤት ውጭ ልኝ። እንደ የምታስታውሱ ከሆነ ቤቲ በንትን በቪዲዮ ስታስፈራራት የነበረ ሰዓት፣ በቃ ከቤቴ ውጭ ልኝ፣ አይንሽ ሊያ አይፈልግም ይላል። ኪራ ኮ ጠልቷት አይደለም በጣም ነው የሚወዳት፣ ግን ሲጣሉ የመጨረሻ በቃ አለ አይደል እስከ መለያይ ድረስ ነው የሚጣሉት። እና ምን ይላሉ እንዴ እኔ ኮ ህልም መስሎኝ ነበረ ክላለች ጽናት። ኪራም እኔ እውነት እኮ አይመስለኝም አሁን ከአንቺ ጋር እንደዚህ ማዳር፣ እንዲህ ደስተኛ መሆኔ ህልም እየመሰለኝ ነው። አያቸው ፍቅራቸው ከመጠን በላይ ነው። ኦቨር የሆነ ፍቅር፣ ደስ የሚል ፍቅር ነው ያለው በመካከላቸው ማለት ነው። አያቸው ነገር ግን እንደዛም ሆኖ በቃ ሊያምኑ አልቻሉም። የሚገርማችሁ በጣም ደስተኛ የሆኑት በጣም እውነት እንዲን ያለችው ለሰኒ በጣም በቃ ተግራ ተጋብታለች ደስተኛ ሁና ስላደረች ሰኒ መታ ነበር ቆይ ምን ሆነሻል አንቺ ፈዘሻል እኮ ስትላት ኧረ ምንም ኧረ ምንም ስትል ከዛም በስተመጨረሻም እንዴት ነው ባክሽ መናገሩላት እሺም እንዴ ስትላት ኧረ ምንም መጨረሻውን ፈጣሪ አሳምሯለችና ተነስታ ጽናት ሄደች ማለት ነው ወደ ክቼን እና በጣም ደስ ነው የሚለው ለዛሬ ይዤ የመጣውት ቪዲዮ ይህንን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። በጣም አሪፍና ምርጥ ድራማ እንዲሁም አስተማሪ፣ ጀስት ፈታ የሚያደርግ ድራማ ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር አድርጉ። በጣም ወዳችኋለሁ። ባይ ባይ።